እንዴት ስም ማርያም ሲወል አለም ዓለም ቅዱስ ቅዱስ ቅዱስ ተብለ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ምረት፣ ቸርነት የበዛ ሁሉን የመጤስ ጌታ ሆይ እንለምንሃለን፣ እንማልድሃለን በመላው ለሊስ እንደጠበከን ወደ ቀደሙ ብርሃን ዳግመኛ እንዳደረስከን በሚመጣውም ሌሊት ጠብቀን፣ ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሐዘን አድነን። ከዓመፀኛ ከሐሰተኛ ሰው ጠብቀን። ሰው እንደመሆናችን የበደነውን የተሰወረውን ይቅርበል። አንተ እግዚአብሔር ሰው ወዳጅ ነህና በአንድ ልጅ በእርሱ ያለ ክብር ጡላ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመ ትረሳኛለህን? እስከ መቼ ፊትህን ከኔ ትመልሳለህን? እስከ መቼ በነፍሴ ያዘንኩ እኖራለሁን? እስከ መቼ ልቤ ሁል ጊዜ ትጨነቅብኛለችን? እስከ መቼ ጠላቶቼ በእኔ ላይ ይታበያሉን? አቤቱ አምላኬ የተመለከተኝ ስማኝ፣ ለሞት እንዳያንቀላፉ ዐይኖቼን አብራቸው ጠላቶች አሸነፍነው እንዳይሉ የሚያስጨንቁኝን የብናወጥ ደስ እንዳይላቸው። እኔ ግን በቸርነትህ ታመንሁ ልቤም በማዳንህ ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔርን ስም ዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታርቅ እግዚአብሔር በጋንተነና ይቅር በለን በአባትህ በጥበብ መስፈርት ከሰማይ ወርዳሃልና ንተፈጠርከማይተለዋጭ የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላይት ረቂቃንን የሚያገለግሉትን የእሳት ነበልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችን ይዳስሳቸዋል፣ ይጨሳሉ። ዓለምን ያስክ አንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን ደሳሰኛቸው ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተን፣ የሐዋርያት ጌጣቸው፣ የነዳያን ገንዘባቸው፣ ተስፋ ላጡ ሰዎች ተስፋቸው፣ ሙታንን የምታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ለአብ ኃይሉ ጥበቡ የምትሆን አንተን እናመሰግናለን። ዛሬም ዘወትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደ ፊትህ ይድረስ። በመከረም ቀን ፊትህን ከእኔ አትመልስ። ጆሮ ወደ ኒያ ዘንበል በጠራው ቀን ፈጥነ ስማኝ። ዘመኑም እንደጢስ አልቋል አጥንቶችም እንደሳር ደርቀዋል እና ተቀሰብኩ፣ ልቤም እንደ ሳር ደረቀ እህል መብላት ተረስቶኛልና። እና ከጩኸቴም ድምፅ የተነሳ ስጋይ በአጥንቶች ላይ ተጣበቀ። እንደ ሜዳ አህያ ሆንኩ፣ ለሊትም በሆና ቤት እንዳለ እንደ ጉጉት ሆንኩ። ጠላቶች ሁልጊዜ ይሰርቡኛል፣ የሚያሳድዱ ተማማሉብኝ። አመድን ለልቅም ያለውና መጠጤን ከእንባዬ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳ አንተ ጥለኸኛል እና ዘመን የምን በክብሩም ይገለጣልና ወደ ድሆች ጸሎት ተመልከት። የገደሉትን ሰዎች ያድን ዘንድ የእግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ አሕዛብ ባ ይገዙ ዘንድ በኃይሉ ጎዳና መለሰው ደኛ መታ በሰማይ የምትኖር ያረጃል ከክፍሉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድም ከመውደቅም አድነን። በየጊዜ በየሰዓት ሁሉ ያለ ድካሜ ያለ ሀኬትና ገለግል ዘንድ እርዳን። በአንድ ልጅ ጋራ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ነው።

ክፉ ነገር ከሰተቱ መካከል ሰላምን አድርግ፣ የበደለው ወደ አንተ መመለስ ይቻልሃልና፣ ቁጥር በሌለ በቦታ ሁሉ እንሰግድልሃለን። ደካማችንን ትሸከማለህ፣ ኃጢአታችንን ትታገሳለህ። እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በለመለመ ረኛል በስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል በትርህና ምርኩዝህ እነሱ ያጽነው ያልቀምኛል በፊት የገበታ አዘጋጅ ምሕረት በሕይወት የዘመን ሁሉ ይከተለኛል። በእግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነው። የጌቶችን ጌታ አመስግኖት ምሕረቱ ለዘላለም ነውና እርሱ አለም ነውና ምረቱ ለዘላለም ነውና ለሊትን ያስገዛል።